ሰላም ሰላም ጋይስ እንዲናችሁ። ዛሬ እስኪ የተላኩልኝ ቪዲዮዎች አሉ እነሱን ቪዲዮዎች ይዘላችሁ መጥቼአለሁ። በጣም ያስቁ ፈን የሚያደርጉ እንደውም አስተማሪ ይሆናሉ ብያስባቸውን ቪዲዮዎች አሰባስቤ ከቻችሁ ብያለሁ። እንደምታበረታቱ የተስፋ አደርጋለሁ። ይህ ዩቲዩብ ነው። ይሄ ነው። ይሄ ነው ይ የዚህ ቪዲዮ ላይ ምን እንደተረዳው ታውቃላችሁ። የሚያው የገጠር ቤተሰቦች አሉኝና የገጠር ሰዎች እንደዚህ ፓስታ ለመብላት እንትኑ የላቸውም እና በጣም ሲያዩት እራሱ በጣም ነው የሚደብራቸውን ለመናገር እና እንግዲህ ፓስታ ቀርቦላቸዋል። እንደምታዩት አትክልት አለ። እነሱ ደግሞ በጣም እዚህ ላይ ደስተኛ አይደሉም እና ፊታቸው እየዞረ ሲደረግ እራሱ እያሉ ነበር

ይበላል እንደተመቸሽ። በጣም እዚህ ጋር የሆነ ነገር እንግዲህ አግኝታለች። ምግቡ ላይ የሆነ የገባ አትክልት አለ ይመስለኛል፣ የአበባ ጎመን ይመስለኛል እና ነገር ለፍቻው ጥፋ ፓስታው ላይ በጣም ደንቋታል። ይዚ የአባ ጎመን ላለመደው ሰው ሲታይ ትንሽ ይደብራል ይመስለኛል። እስኪ እስከ መጨረሻው ነው። በቃ ሰው እኛ ሀገር በተለምዶ የማይበሉ ነገሮች አብዛኛው የፈረንጅ ምግብ ነው ተብሎ ነው የሚታመኑት፣ እና በተለይ በእነሱ ዘንድ የማይበሉ ምግቦች የፈረንጅ ምግቦች ናቸው። እና ይህ የፈረንጅ ምግብ ነው አይደል፣ ምናምን እያሉት ነው ማለት ነው። ልጅ በጣም ነው የሚጣፍጠው በእውነት።

ያው በማንኪያ መብላት ለነሱ በጣም ከባድ ነው። የገቡበት ቤት ደግሞ ትልቅ ቤት ይመስላል፣ ብዙ ሰው ያለበት ሰው ሲያቸው፣ ራሱ በማንኪያው እና በሹካ መያዝ እንኳን ኢቭን አይችሉም። እውነት ለመናገር እዚህ ጋ ግን በጣም ያሳቀኝ ጻሩ ጭራሽ አስተያየቱን አይታችሁ እየበላ አይደለም፣ ዝም ብሎ ነው በትዝብት እያያቸው ያለው የኔ አባት ፓስታውን የኮባ ስር ነው። ኮባ አይበላም፣ ወደዚህ አካባቢ ብዙ ጊዜ ስለማይበላ ለእነሱ እንደ ብቻ ትረዱኛላችሁ እያስባለሁ። አይበላም ወደዚህ አካባቢ ይሆነ አዳራሹ ገርማችኋል። አናይታችሁ ከሆነ እንደዚህ ሰዎች እርግጠኝነት ከጎጃም የመጡ ይመስለኛል። የጎጃም ሰው እንደምታውቁት ወላቶች እንደምና ሴቶቹ ጸጉራቸው ዙ አይሰሩም። ያው እንደዚህ ነው የሚቆረጡት እዚህ ጋ በጣም የዝናነት ምናለ እንጀራ ማጣበቂያ ማለት ያው እንጀራ ነው የሚበላው፣ እና ማጣበቂያ ይባላል። ምናለ እሱን እንኳን ቢያደርጉልን እያሉ ይያሉ። መጻሉ እራሱ ጭቃዬን ታወቃላችሁ። ያው እንግዲህ ታውቃላችሁ፣ እንዲህ አይነት ምግቦች ቀድሜ እንደነገርኳችሁ አልተለመዱም። እዛ አካባቢ ሁሉ ነገር ያለው ማህበረሰብ ግን ደግሞ ከእንጀራና ከወጥ ውጭ ያው ዓለም ስጋ ከእሱ ውጭ ብዙ ነገር አይበላም። እንግዲህ እነሱ አምርተው እኛንን እምንበላላቸው ያሳዝናሉ። እስኪ እስኪ እየመጨረሻው ያው ሁለቱም አሪፍ ነው፣ በጣም አሪፍ አሁን። ያው እንግዲህ ምንም ልላቸው አልችልም ብቻ ደጉን ወገን ሰላም ባለበት ሰላም ያደርገው፣ መልካም ቀና መጥቶ እኛም እነሱን የምንጠይቅበት እድል እንደምናገኝ ተስፋ አደርጋለሁ። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ይህ ቢሰራ የምትሉ ቪዲዮ ካለ ሜንሽን አድርጉኝ። አመሰግናለሁ።